ለምንድን ነው እሱ ሴት ልጅን አስለቅሳለች? እኔ የማቃት የማቃት የማቃት ስላችሁ ጓደኛዬ የማቃት ማለት ነው። ጭራሽ ማንነቷ ያልሆነን ነገር ሰጥታ እንደገና ደግሞ በሕይወቴ አንድ ቀን ደግሞ መቼም ማረሳው ምን እንደሆነ ምን እንዳደረገቻቸው ምን እንዳደረገች ታውቃላችሁ? አንዷን ሴት ሙሽራ ናት፣ ሙሽራ ሆና ከእርጉዝ ሆና ማለት ነው። ከዛ በኋላ ወለደች አራስ ሆና ማለት ነው። አራስ ናት አራስ ናት እያለች ያንን በግ እየበላች ስታማቲን ትዳሯን ለማበላሸት ያደረገችው ርቀት እኔ በህይወቴ አረሰው። ልጅ ቤት ገብተሽ ልጅ ያለበት ትዳር ውስጥ ተገብቶ እንዴት ይፈተፈታል? እንዴት ይፈተፈታል? ፈሪ ናት። በነገራችን ላይ ደግሞ ዳንክ ጣለች። ጭራሽ ምን ትላለች? አሁን ቮሌ ልሄድ ስለሆነ ምትፈልጉኝ ሰዎች ካላችሁ ያው እንግዲህ ምና አንቺ ሲጀመር ጠረጴዛ ውስጥ ቁጭ አጠር ያለ መቀመጫ አርጋ ምጣልኝ ብለሽ አደለን የምትቀመጩ እንዳትታይ ድንቅ ድንቅ ማጅገር ማጅገር እኔ እኮ በጣም ደግሞ የሚያስቀኝ የሚያስቀይ ምን እንደሆነ ታውቃላችሁ ሲጀመር እናትና አባቷ ራሱ ግንኙነት ሲያደርጉ የችኮላ ና የድብ ግንኙነት የተደረገ ይኸውላችሁ ይሄ ምንድነው ጠንጋራ ስፐርም ጠንጋራ ስፐርም ሲጀመር ልጅ ሲሰራ ወይ ልጅ እየው አጭር ነው የሚሆነው ወይ በቃ እድሜ በቂጡ እግዚአብሔር ይቅር በለኝ ሁለቴ ነው የምላችሁ፣ እንደዚህ አይነት ሰው ነው የሚወለደው። ለምን ወንዱም ቶሎ አልጨረሰም፣ እሷ መረተኖምን ተብሎ ጢሻ ውስጥ የተደረገ ጢሻ ውስጥ በተደረገ ስፐርም ነው ሊያ ሾው የተሰራችው። ስለዚህ እንደዚህ አይነት ሰው ማለት ነው። እንደዚህ አይነት ሰው ለእግዚአብሔርም ስራ ነው ለሰውም ስራ ነው እንዴ። እኔ እኔ የዛሬ ዓመት ማስቀመጫሽ የራሱ እጣ ነች። ይቺ ከሰሏ ከሰላዋ ራሱ የኛ ብር ናት ብዬ እሱ ቪዲዮ ለቋለሁ። አሁንስ ገባችሁ ወገኖች? ቤታ ገባሽ አሁን ገባሽ ገባሽ ወይ እግዚአብሔርን ቤታ ገባሽ። አሁን እዚህ መታችሁ ምናምን ነገር፣ ኧረ ሊያ ከሌላ ሰው ጋር ከሌላ የተለየ ነገር አላደረገችም ምናምን ነገር። እሷ ትዳር የአክተሮቹን ትዳር የበታተነችው በፊት ባደረጉት ነገር አይደለ እንደ በፊት አሁን ደግሞ ምን ብላለች? ስጋ ቤት እየሄዱ መቶ ሺህ ብር እየተቀበሉ ቼክ እየተሰጣቸው ያሉ አክተሮችን እናዋርዳለን ብላ መጣች። ደግሞ አሁን በፊት ልጅትሮ ነበር የምትልቀው። አሁን እንግዲህ ማለት ነው፣ ስጋ ቆራጭ ነው መሰለኝ ዊጋቸው ይሸታል ተብሏል። ወንዶቹ ዊጋቸው ይሸታልና ጥንባታም ይሸታሉ ተብሏል። እና እሱን እንድነግራችሁ እንግዲህ። እኔ ያቀሳስራለሁ፣ ቲክቶክ ህዝብ ይጨርሷል። ኦፍኮርስ ታቀሳስራለች። እንዴ አሁን ዛሬ የቤቢን እና የዳግዬን ትዳር እሷ አይደለች እንዴ መጀመሪያ ያቀሳሰረችው? ምንድን ነው የምትሉት እናንተ? ሄዳችሁ እሷ ቤት የምታሽቃብጡ ወይስ ለላ ነገሩ? እናንተ እዚህ የምታሽቃብጡ ስለ እሷ ለምንድን ነው እሱ አንደኛ ትዳር ዞር ብሎ ያላያችሁ፣ መሾባችኋል። ውሃ አጣጫዎቹ መሸ መሸ። አልመጣም ጎጆ ቀላሹ አልመጣም። መሸ እውነት ከመሸ መሻ ውሃ አጣጫዎቹ ስለ መሸ ውሃ ጣጫቸውን በጊዜ ያገኙ ሰዎች እንግዲህ ግዴታ ማለት ነው መከርከም አለባቸው። እንዴ ድድች አበደች። እኔ በስ ፊንገሩ ላይ ሂጅበት። ፊንገሩ ማ እኮ ሄድኩበት እኮ መጣችና፣ ይሄ እኮ ምንም ማለት እኮ አይደለም ሲጀመር ማለት ነው። እዛ ደረጃ ላይ እንደዛ አድርጋ የማታፍር ሴት ከዚህ የሚያሳፍራት ምን እንደሆነ እንግዲህ እንግዲህ አንተ ጅቦ የቱርክ ክለብ ላይ ሽንቷን ሲሸና በሱሪ ውስጥ ጠብ ጠብ ጠብ ጠብ ጠብ ብሎ ማስክ አድርገው እኮ ነው ጋርዶቹ አውጥተው ያስጌጣሏት። ከዛ ደግሞ እዛ ቱርኩ ደግሞ ምን እንዳደረገች ልንገራችሁ። አንድ ቱርካዊ ያምናትና ያው እንግዲህ ታቃላችሁ፣ ታቃላችሁ መሽቶ ገቢ ናት። መሽቶ የመሸ ነው የሚገባባት እሙሙዋ ውስጥ የመሸ ነው የሚገባበት። ወይ ሚስትዮ ምናምን ሁለት ቀን ዘግታው፣ ወይ ሚስትዮ አራስ ሆና፣ እንግዲህ አራስ ተሆኖ ደግሞ እስከ ሀያ ቀን አይደረግም አይደለ፣ የመሸበት ይገባል ይጎረጉራል ገብቶ ማለት ነው። ከዛ ምን ታደርገዋለች? ትበደር ትበደር ትበደር እና ይሄ አሁን ቱርክ ውስጥ ያለው እንትን ማለት ነው። አሁን እኛ ሸምሱ እንደምንለው የሰፈራችን ሱቅ ማለት ነው። የሰፈራችን ይሄንን ነገር ማለት ነው። እኔ በማስረጃ ነው ማመጣላችሁ። ሲጀመር እኔ ለከ ሊያ ሊያ ማለት ነው ኩይ ልያ ለጂጂ ኪያ መታወቂያዋን የላኩት እኔ ነኝ። እስካሁን ድረስ እስካሁን ድረስ ማለት ነው፣ ቱርክ ስትሄድ አርበድ ብዳቸው ነው የምትመጣው። እኔ እኮ ሁለት ሴቶች እኮ ማለት ነው፣ ሁለት ሴቶች ዛሬን አያሳድረኝ፣ ሁለት ሴቶች አግኝቼ ስለ እሷ ጉድና ስለ እሷ ፎቶ ያላቸው እንዴ! አስፈራርታን ነው የምትይዘን። ወረቀት ታበላሻለች፣ ሰው ታሳስራለች፣ የሰውን ባል እየበዳች ከዛ በኋላ ባልየው ተመልሶ ወደ ሚስቱ ሲሄድ ማለት ነው በሌላ ቱርኮች እነዚህ መንገድ ላይ ምናምን ያሉት ደግሞ የምትኖረው ድሮ ቱርክ የት እንደሆን ታውቃላችሁ? ይሄ አሁን ለምሳሌ ቺቺኒያ ምናምን እንደሚባለው ቱርክ እዛ ነው የምትኖረው። ከዛ በኋላ ታስይዛቸዋለች የሰው ልጅ። እች ልጅ እኮ የጀመረችው እኮ በንጭጭ እድሜዋ ነው። በንጭጭ እድሜዋ በንጭጭ እድሜዋ ከረሜላ ከረሜላ ከረሜላ ልጅ ይዞ ሰጥታኝ ማለት ነው ከረሜላ አፈር ውስጥ አድርጋ እንካ ብላ ምትል ማለት ቀምታ እንኳን አጠባም ውሻይ ጥባሽ ቀምታ እንኳን ከሕፃንነቷ በለጋ አድሚዋ ነው። ቦይፍሬንድ እች ልጅ አሁን ጊዜ